ቻት ጂፒቲ አንድ አባት ልጆቹን ገሏል የሚል መረጃ በማቅረቡ ቅሬታ ቀረበበት፣ የሚለውን መረጃ እና ሌሎችም ተጨማሪ መረጃዎች ይዘንላችሁ ቀርበናል። ሰላም ተመልካቾቻችን እንደምን ቆያችሁ? ይህ የምን አዲስ በሳይበር ፕሮግራማችን ነው። በሳምንቱ የተከናወኑ ሳይበርነክ አዳዲስ ጉዳዮችን ወደ እናንተ የምናደርስበት ነው። ሊዲያ ይሽታኛው ነኝ። አብራችሁ ይቆዩ። ቻት ጂፒቲ አንድ አባት ልጆቹን ገሏል የሚል መረጃ በማቅረቡ ቅሬታ ቀርቦበታል። ይህ አስገራሚ ጉዳይ እንግዲህ በኖርዌይ ነዋሪ የሆነው ሆልመን ድንገት ቻት ጂፒቲ ስለራሱ ምን እንደሚል ለማወቅ ሀርቪ ሂጃልማር ሆልመን ማን ነው የሚል ጥያቄ ለቻት ጂፒቲ ያቀርባል። ታዲያ የቻት ጂፒቲ መልስ የነበረው ሀርቪ ሂጃልማር ሆልመን ማለት ሁለት ወንድ ልጆቹን የገደለና ለ21 ዓመታት እስር ተፈርዶበት ዘብጥያ የወረደ ሰው ነው የሚል ነበር። በነገሩ እጅግ የተደናገጠው ሆልመን ደግሞ ደጋግሞ ይጠይቀዋል። የቻት ጂፒቲ መልስ ግን ያው ነበር። በእጃዙር ለራሱ አንተ ገዳይነ እያለው ነው ቻት ጂፒቲ በዚያ አላበቃም። የሆልመን ልጆች ቁጥርና ጾታቸውንም መግለጽ ይጀምራል። ታዲያ ሆልመን ይህን የቻት ጂፒቲ ስም ማጥፋት በዝምታ ማለፍ አልፈለገም። ቅሬታውንም ለኦፕን ኤአይ አመለከተ። በኖርዌይ የሚገኘው የኖይ ቡድንም የሆልመን ቅሬታን በመደገፍ ቻትሽፒቲ ጄኔራል ዳታ ፕሮቴክሽን ሬጉሌሽንን የጣሰ ነው ሲል ድጋፉን አሳይቷል። ኦፕን ኤአይ በበኩሉ ቻትጂፒቲ የፈጠረውን ስህተት አምኖ በቀጣይ ችግሮቹን ለማስተካከል እንደሚሰራ ነው ያሳወቀው። ይህም የሰው ሰራሽ አስተውሎቶች ለአሰተኛ መረጃ ምን ያህል የተጋለጡ እንደሆኑ አመላካች ነው ሲል የዘገበው ዘጋዳያን። ማይክሮሶፍት 11 የኤአይ የሳይበር ኤጀንቶችን ማሰማራቱ ቀጣይ መረጃችን ይሆናል። የማይክሮሶፍት ኩባንያ ከጊዜ ወደ ጊዜ እየጨመረ የመጣውን የሳይበር ጥቃት ለመመከት ቀድመው የሚተነብዩና የጥቃት ሙከራዎችን የሚያከሽፉ 11 ሰው ሰራሽ አስተውሎት የሳይበር ባለሙያዎችን ማሰማራቱን አሳውቋል። ኩባንያው ባሳለፍነው የፈረንጆቹ 2024 ብቻ 30 ቢሊየን የኢሜይል ፊሽንግ ጥቃቶችን ባደረገው ክትትል መለየቱን ጠቁሟል። በመሆኑም ኩባንያው ያሰማራቸው ሰው ሰራሽ የሳይበር ኤጀንቶች የኢሜል ጥቃቶችን በመለየት በማጣራት እና የጥቃት አድራሻዎችን በማነፍነፍ ከፍተኛ ገድል እየተወጡ ነው ብሏል። ከአስራ አንድ ኤጀንቶች ስድስቱ በማይክሮሶፍት ኩባንያ የለሙ ሲሆኑ ቀሪዎቹ አምስቱ ሰው ሰራሽ የሳይበር ደህንነት ኤጀንቶች ከዋንትረስት እና ሌሎች ኩባንያዎች ጋር በጥምረት እንደለሙ ስካይ ኒውስ ነው የዘገበው። ይህም በሳይበር ደህንነቶች ላይ የሚደርስን የስራ ጫና ለመቀነስ ብሎም ብቃትና ጥራትን ለመጨመር ከፍተኛ ሚና እንዳለው ኩባንያው አሳውቋል። ወደ መጨረሻው መረጃችንን እናልፋለን። የዛሬዎቹ መረጃዎቻችን ሁሉም ኤአይ ላይ ትኩረታቸውን ያደረጉ ናቸው። ጽሁፍን ወደ ምስል የሚቀይሩ የኤአይ ቴክኖሎጂዎች ሀሰተኛ መረጃን በማሰራጨት ረገድ ፈተና ሆኗል ሲል ኢንዲያን ኤክስፕሬስ ነው የዘገበው። በያዝነው ነው የፈረንጆች ወር መገባደጃ ላይ በካሊፎርኒያ መቀመጫውን ያደረገው እና በኤአይ ፈጠራ ላይ የተሰማራው ሬቨን ኢንክ የፈጠረው የምስል ኤአይ ተወዳጅነትን እያተረፈ መሆኑ ተሰምቷል። ሬቨን የተሰኘ መጠሪያ የተሰጠው ሰው ሰራሽ አስተውሎት ጽሁፍን ወደ ምስል የሚቀይር ነው። ይህ ሰው ሰራሽ አስተውሎት የፊደላትን ቅርጽ፣ የጽሁፍን መልእክት በከፍተኛ ሁኔታ መረዳት የሚችል ነው። በተጨማሪም ደግሞ እንደዚሁ ለአይን እጅግ ማራኪ የሆኑ ምስሎችን የማምረት አቅም እንዳለው ነው የተነገረው። ፈጠራው የተሰጠውን መረጃ መሰረት በማድረግ እጅግ ከመረጃው ጋር የተቀራረቡ ምስሎችን ማቅረብ መቻሉ ነው ተወዳጅ እንዲሆን ያደረገው። ሬቨን ኤአይ የእውቁን ባለሀብት ኤለን መስክን በጎዳና ዳር የሚሰሩ ምግቦችን ሲመገቡ የሚያሳይ ምስል እንዲያዘጋጅ ተጠይቆ እውነት የሚመስል ምስል መስጠቱ ድንቅ እንዲባል አድርጎታል። ከቅርብ ጊዜ ወዲህ የኤአይ ሬቨንን መሰል ቴክኖሎጂዎች ጽሑፍን ወደ ተንቀሳቃሽ ምስል የመቀየር አቅማቸው እየጨመረ መጥቷል ስራን ከማቃለላቸው ባለፈ ግን ከፍተኛ የሚባል የሀሰተኛ መረጃ ማሰራጫ ሆነዋል ነው የተባለው። በተለይ ቴክኖሎጂው እየረቀቀ ከመምጣቱ ጋር ተያይዞ እውነተኛውን ከሀሰተኛው ለመለየት አዳጋጅ መሆኑና በርከት ያሉ ሰዎች ምስሎቹን በማህበራዊ ሚዲያ በስፋት ሲቀባበላቸው ይታያሉ ተብሏል። ከዚህ በፊት ሶራን መሰል ኤአይ ጄኔሬትድ ምስሎችን የሚያመርቱ ቴክኖሎጂዎች እየበዙ ከመምጣታቸው ጋር ተያይዞ በተለይ በፊልም ኢንዱስትሪ ውስጥ ያሉ ባለሙያዎች ስራችንን ሊነጥቀን ነው የሚል ተቃውሞ ማሰማታቸው ይታወሳል። ተመልካቾቻችን የዛሬ የምን አዲስ በሳይበር መረጃዎቻችን ይህንን ይመስሉ ነበረ። ሳምንት በሌሎች አዳዲስ መረጃዎች እንጠብቃችኋለን። ሂዳሽ ዳኛው ነበርኩኝ። የሳምንት ሰው ይበለን።